ዛራ ማ አሁን እንግዲህ እንደሰማችሁት ነው ማለት ነው። ኢትዮጵያ ኢትዮጵያ ምናምን ነው የሚባለው እና የገረመኝ ነገር ስላለ ነው ቪዲዮውን አሳያቸዋለሁ። አንድ ሳራ ምትባል ባንግላዴሻዊ ናት። የልጁን እናት ሲያሰቃያት ምናምን፣ ያው የታወቀ ነው። ሚዲያ ላይ ነው ሁሉ ነገር የሚወጣው እና እሱን ቪዲዮ ከዚህ ቀጥሎ አሳያቸዋለሁ። ነገር ግን ኢትዮጵያ የሚባለው ነገር በጣም ይገርመኛል። ሀታ ነው ባንግላዲሽ እንኳን ኢትዮጵያ ተብሎ ነው የሚነገረው። እኔ ይሄ ነገር በጣም ትንግርት ነው የሚሆንብኝ። ማንም የሆነ ነገር ስህተት ይስራ፣ ብዙ ዜጎች ነው ያሉት እዚህ ስደት ላይ፣ ሊብናን ላይ ልበላችሁ። የሚጠቀሰው ግን አብዛኛውን ዜና ላይ በስህተትም እንኳን ቢሆን ኢትዮጵዬ ሳይገባ ረ በፍጹም በቀደማችን እንዲመራራ ነው እኔ ይሄ ነው የደነቀኝ እና

ኦኬ እንግዲህ ያው ከዚህ ቪዲዮ ምን ተማርክ ብትሉኝ፣ የፈለገ ነገር ቢሆን በእንደዚህ በጽዳት መልክ ከመጣን ከተለያየ አገራት ውስጥ በጽዳት መልክ እዚህ የሆነም አገር ነዋሪ ሆነን ዜጋውን እንኳን ብናገባ የፈለገ ቢሆን የሆነ ሰዓት ላይ እንደ ጦር መሳሪያ ተጠቅሞ የሚወጋበት አንድ የሆነ ነገር አለ። እሱ ምንድነው? አንቺ ኮ ለጽዳትን የመጣሽው፣ አንቺ ኮ በሰራተኝነት ገብተሽ ነው ያገባሁሽ ምናምን ተውት። በሌላ ባይል በስካርም ወይም በንዴት ሰዓትም ሊያወጣው የሚችለው ነገር ቢኖር ይሄና ይሄ ነው። በቃ ካላት መነሻሽን እንዳረሽ ይልሻል፣ ልክሽን ይነግርሻል። በቃ ያስታጠቅሻል፣ ምንም መፈናፈኛ የለሽም። ገብቶሻል አለ። ከዚህ አንጻር እንግዲህ ሴት እህቶቻችን እንግዲህ ፈጣሪ አምላክ ይጠብቃችሁ ነው ማንኛውንም ዜግነት ያለው የሚሆን ምኑም ቢሆን የእግዚአብሔር ፍጡር ነውና፣ ሴቶች ሲጎዱ በእንዲያነ መልኩ በጣም እንትን ይላል እና አንዳንዴ ለስራ ከመጣን አይቀር ብንችል ብንችል እንደው ራሳችንን ቆጠብ አድርገን ሰራ ሰራ አድርገን ሀገራችን ሄደን እንደው ፈጣሪ የባረከውን ወንድ ይዘን ከሀገርሽ ልጅም ጋር ይሁን ከምንም ጋር ተጋብተሽ በሰላም መኖር የመሰለ ነገር የለም። ነገር ግን ስደት ላይ ከሆኑ ችግር፣ ይሄ አብዛኞቻችን የሚነካውን ነገር ነው። መቼም የተናገርኩት ብዬ አስባለሁ። በየቤቶቻችሁ የምታሳልፉትን እንደው በወዳችሁ ይዛችሁ ከፈጣሪያችሁ ጋር ብቻ የምታወሩ ብዙ ሴቶች እንዳላችሁ አልጠራጠርም። በስደት ላይ ለምን ይሄ ነገር ቀላል ነገር አይደለም። ስለሚሆንም ነው እኛ ሰዎች ውድቀት በውድቀትህ ነው ለመርገጥ የምንመጣው፣ በሆነ ነገርህ ነው ለማሸነፍ የምንመጣው እንጂ ምንም ወፍ የለም። በቃ ፈጣሪ አምላክ ነው በውድቀትህ የማይስቅብህ። ፈጣሪ አምላክ ነው አንተ በወደቅበት ሰዓት ከጎን ሊቆምልህ የሚችለው እስክትነሳ ድረስ ማለት ነው። የሰው ልጅ ግን በወደቅበት እዛው ነው የሚረጋገጥ። እያየን ነው በአሁን ዘመን ያለን ጓደኝነትም ይሁን ትዳርም ይሁን የሆነ ነገርም ይሁን ብቻ፣ አሁን ባለትዳር ሆነው እንኳን ቪዲዮ ቀርጸው የሚያስቀምጡ በየስልኮቻቸው አሉ፣ የራቁት የሚስቱን። ነገ ምን እንደሚፈጠር አላቅም፣ ነገ የሆነ ነገር ብታደርግ ይህንን በዚህ በማስፈራራት የፈለገውን እጁ ላይ ለመያዝ ማለት ነው። እና አሁን ተውትና የሌላ ሀገር ዜጋ ማግባት ይቅርና ኖርማሊ እንኳን ትዳር ውስጥ እንደው በዜጋው እንኳን እየተደረገ አለ፣ ብዙ ነገር አለ። ስለዚህ ይሄ ነገር ቀላል ነገር አይደለም። በእውነት ብዙ እህቶቻችን ቁስል ነው ብዬ ነው የማስበው። እና ቢያንስ ቆም ብላችሁ አስቡ ያውም በአሁን ዘመን ደግሞ እንደምታቁት ኑሮ ውድነቱ ብር መጥፋቱ ምኑ፣ በስደት ይሁን በሀገር ውስጥ የኢኮኖሚ ደረጃ የዓለም እየሄደ ነው። የአየር ለውጡን ጦርነቱን፣ ምኑ ምኑ እያያችሁት ነው። እና በዚህ ራስ ወዳድ በሆነበት ዓለም ላይ ቁጭ ብለን መቼም ሰው ላይ ራሳችንን መጣል መልካም ነው ብዬ አላስብም። በጣም የሚያስፈራ ዘመን ያለ ነው። ማንም ማንንም የሚያምንበት ዘመን አይደለም። በዚህም ሰዓት ቤተሰብ እንኳን የማይታመንበት እየው፣ በስደት ተውትና በትዳር ገብታችሁ በስደት እንኳን ሆናችሁ ለልጅ እስኪ ቆይ ተቀማጭ ሁን እስኪ ቆይ እድሜዋም እየሄደ ነው ምናምን ብሎ የሚያስብ የለም። በዚህ ሰዓት በቃ ኑሮ ውድነት አለ፣ ስደት ልኬሽ አለው። አንቺ የእኔ መስሪያ ቤት ነች፣ በቃ ትልክ ያታለሽ በየወሩ አመት ባልመጣ ቁጥር ለቤተሰብሽ እንዳለ ትልክ ያለሽ። ከዛ በኋላ እነሱ ብሩን አጠቃቀሙን እንኳን አይችሉበትም። በየመጠጥ ቤቱም፣ በየስጋ ቤቱ ሙፉል ለሆነው እነሱ ያሳልፋሉ። አንቺ ከአመት እስከ አመት ኢንፎርም ሳትቀይሪ በኢንፎርም ያውም የአረቦችን ፀባይና አመል ችለሽ ትቀጥ ያለሽ እድሜሽንም ሽርፍራፊ እየሆነ ይሄዳል ማለት ነው። አንዳንድ ሴቶች ሳይወዱ በግዳቸው ነው እንዲህ አይነት ትዳር ውስጥ ምናምን የሚገቡት ለምን? በቃ ቤተሰብ ማይረዳም ምንም አይረዳም። ይሄ መጨረሻ ላይ እድሜሽ ከሄደ በኋላ ትነቂና የሆነ የማይሆኑ ሰው ጋር ትገጥሚያለሽ ያለሽ፣ ህይወትሽ ከዛ የበለጠ ሲኦል ይሆናል። ለዚህ መንስኤዎቹ ደግሞ ከቤተሰብ ጀምሮ እስከታች ነው። በቃ አለቅ፣ ይህንን ነው ምለሆነ። ስለዚህ እኔ እንጃ ቤተሰብም ጋብሮ ሆኗል። በዚህ ዘመን አባቴ በልቼ ልሙት ነው እንደ ብር ልካችሁ እኮ የሚጣሉ አለ። ለእኔ ስንትኔ ላክሽልኝ ደውለው ለብሩ ጊዜ ማለት ነው። ነገር ግን አንቺ ስቃይሽን በደልሽን በመየማዳን ቤቱ በውጭ የሚሰራ በዚህን ሰዓት መከራ ነው። ስራ ማጣት አለ፣ ብዙ ነገር አለ፣ ውጣ ውረድ አለ። ያንን የሚጠይቅ ቤተሰብ አለ። እስኪ ስንት ጊዜ ስራ ፈተሻል ብሎ የሚጠይቃለ። አንቺ ስራ በፈታሽ ቁጥር ሁለት ነገሮች ያሳስቡሻል ከራስሽ ተርፈሽ ቤተሰብሽን እና እንደገና ደግሞ እዚህ የቤት ኪራዩ የምግቦቹ የምኑን ያሳስብሻል። ስራ በፈታሽ ሰዓት ያንን ሁሉ እንኳን አይረዱም። አሀ ውጭ ናት። ኖ ኖ ኖ፣ ሐቢቤ ልንገራችሁ። አንዳንድ ምግቦች አላችሁ ሰገጥ ሰገጥ ያላችሁ፣ በቃ ብር እንደ ምግብ ካልበላው የምትሉ፣ ስለ ሰው የማይጨንቃችሁ ለእናንተ ምነግራችሁ፣ ይሄ አረብ ሀገር ማለት የውላችሁ እንደሌላው ሀገር አይደለም። አሁን በኢኮኖሚ በምንም እያያችሁ ነው መቼም ከዚህ አንጻር ከአጥር ውጭ ነው እንጂ የወጣ ነው፣ ውጭ ሀገር አደለንም። በቃ ይሄ ነው። ቁርጡን እንጠራችሁ፣ ከአጥር ውጭ ነን ሁነ። በቃ ከአጥር ውጭ እንዲህ ወጣን እንጂ እናንተ ግቢ ውስጥ ናችሁ፣ እኛ ግን ወጣን ከአጥር ውጭ እንጂ ምንም ውጭ አደለን። ስለዚህ ብር አይታፈስም በመከራ ነው የሚመጣው። ብዙ ጠረዳ አለባቸው። ህይወታቸውን አታበላሹት በቃ የሆነ ሶስት ዓመትም አራት ዓመትም ከሰራች ልጆቻቸው በቃ ልጄ ነው የተመለሽ፣ ትዳርሽን ያዢ፣ ሁነኛ ሰው ወይ አማክራችሁም ምን ብላችሁም። በባህሉ በምኑ እንድታገባ ማድረግና ልጅ ማየት አለባት። እስከ መቼ እና ማለቱ እንትላችሁ ልክ ደውላ እናቴ ወይ ቤተሰቦች አልተመቸኝም፣ ይኸው ማዳሟ እየደበደበች ነው ምግብ አሰጠኝም፣ ወይ የሆነነ ምንድን የተለያየ ቦታ እየወሰዱ ነው። ይዋዋሳሉ፣ ታውቃላችሁ። አንድ ቤት ያመጧችሁና ይዋዋሳሉ። እዚህ ጋር ስራ ከጨረሰች በኋላ ለዘመድየው ወይ ለእህትየው ምናምን ይዋዋሳሉ። በቃ እኔ አልተመቸኝም ልመጣ ነው ወደ ኢትዮጵያ ምናምን ነገር ስትላችሁ እኮ አንዳንድ ቤተሰብ አሉ። ምን ይሏቸዋል? ኧረ እዚህስ መተሽ ምን ታረጊያለሽ? ልጄ እንደምታውቂ ኑሮ ኧረ እባክህ እየኖራችሁ ነው እኮ እናንተ እሷ እዚህ አረብ ሀገር ልካችሁ እናንተ እኮ እናንተ እሷ እዚህ እያለች እኮ እናንተ ሰርጋችሁ ትደግሳላችሁ፣ ታገባላችሁ፣ ትወልዳላችሁ። እናንተ እኮ እናንተ እንደምትኖሩ ትኖራለች። መጣ እውነታችሁን ነው። ንቁ፣ ብራችሁን ያዙ እህት ወንድሞቼ፣ በስደት ያላችሁ ብራችሁን ያዙ። በዚህ ዘመን እመነኝ፣ እመነኝ እኔ በህይወት የተማርኩትን አንድ እውነት ልንገራችሁና ልዝጋዊ ክርስቶስ ምስክሬ ነው የምላችሁ፣ መድኃኔ ዓለምን ነው የምላችሁ። ብር ከሌለ የለህም በዚህ ምድር። ከቤተሰብ ጀምሮ እስከ ጓደኛ ሁሉም የጥቅም ሰው ነው በዚህ ዘመን። ኪስህን ከሞላህ ግን ሰው እንዲልስልሃል፣ እግር ይልስልሃል። ጓደኛ ኪስ ነው ወዳጄ። ልንገ በእውነት ከህይወት የተማርኩት

እስኪ ያለውን ሰው ኢው እስኪ እንደ ልዩነቱን እኮ ነገርኳችሁ። ከአንድ ብስንት ብር ያለው ሰው ወጣት እንኳን ቢሆን እንኳን ወጣት እንኳን ቢሆን አንቱ ነው የሚባለው። አባቴ እድሜው እኮ አይደለም አንቱ ያስባለው መኒ መኒ መኒ መኒ መኒ ብሎ እውነቱን ነው። እናንተ ስለ ሰው ምንም የምትጨነቁት ነገር የለም፣ ምናምን ብሎ ፓፓራዚዎችን መኒ መኒ መኒ። በቃ ይሄ ነው ዘመኑ። በቃ መኒ መኒ መኒ ኢዝ ቬሪ ኢምፖርታንት ፎር ዞር ልጅ ቢካዝ ዘር ዝ ኖን መኒ ዘር ዝ ኖን ላይፍ። በቃ ሀላስ ፋይዳ ህወ አንተ እንግሊዘኛ ዱብዱ ባላለም ዲሌር ነው። እስኪ አስወጡኝ ከአረብ ሀገር። ለማንኛውም ይህንን ይመስላል። እባካቸው ተጠንቀቁልኝ ለማለት ነው። ቪዲዮ አበዛሁት ችግር የለው። ይህን ይመስላል ለማንኛውም